በሳቸው ብዙ ማዕቀብ አደረጉባቸው ብዙ እንትናቸው በሰዓቱ አቅም ነበራቸው ማለት ነው፣ እና ለዚያም ፍራቻ ይህ ቁርአን ለፍዙን ይህን የተጣፈውን መክሉቅ ነው ቢሉ እነዛ አላ ንግግር የለውም ብሎ ስለሚያምኑ ለእነሱ ብትር ማቀበል እነሱን መርዳት እንዳይሆን ብለው አልናገርም አሉ። በዛው ደበደቧቸው፣ ገደሏቸው። ይሄ ነው እንጂ ሙስሊሙ ኡማ የተስማማበት በምንድ ነው የአላ ንግግሩ ጅማር የሚለው መጨረሻ የሚለው አዘልይ ነው። እንግዲህ ሳ ይሄ ወረደ የተጣፈው መጽሐፍ ነው የተጣፈው የአላ አዘልይ የሆነውን መልእክቱን አመላካሽ ነው። ይሄ መጣፎ ይታወቀ ነው፣ ይቀያየራል፣ በወረቀት የተጣፈ ነው። ይህ ምንድን ነው? አዘል የሆነውን አመላካች ነው። መክሉቆ ሲባል የሚፈለግበት ምንድን ነው? ይህን የተጣፈውን ነው ከጡን፣ ይህን ምሳሌ አሊፍ የተጣፈውን ነው ማለት ነው። ይህን የሙስሊሞች እምነት ችግር የለም፣ ወደዛ እንትን እንላለን። ያው የሰማው ባለፈው የተነሳውን እንትን ስላልክ ነው። ኤኒዌይስ ዋናው የዛሬ ቶፒካችን ግን ምንድን ነው? እሱ የክፍል አካላት ጋር በተያያዘ ስለሆነ ቢ ዛኛው ላይ ጥያቄ ካለ ወይም ደግሞ የተሳሳትኩትን የተናገርኩ ካለ እንትን ትለኛለህ። አክቹዋሊ እኔ ያልኩትን ነው ኦልሞስት የደገምከው። የሙተዝ ሊያርችንም አንበልም ምንድን ነው ያሉት የሚለውን የተወሰነ እንትን ብለዋል። ችግር የለውም። ኤኒዌይስ አኗር ተረጋጋ እና ለስድባት ትሩት ተረጋጋ። ምታምነው አሳደብኩ አይደለም፣ እሱን እየነገርኩት ነው። አንድ ሙስሊም ሙስሊምን አይሰድብም። ሙስሊም ብቻ የለም ካፊር አንሰርብም። እኛ ሙስሊምን ቀርቶ ማንንም አንሳድብም። ሙስሊም ሙስሊም ናይ የለም። ታኔ ያለው ሁሉም ያለው ዋሀቢያ ግን ተከታዮች ግን እሱ ሌላውን ከነሱ የሚለያቸውን ቀጥታ ገደለው ነው የሚለው መስደብ ሳይሆን ቀጥታ አረደው ነው የሚለው አዎ እሱ የታወቀ ነው። እንዲያውም ተናንተ እናንተ በስተኛ ነው ቪዲዮ ላይ የሚለው እሱንም ሰርቼበታለሁ። ከዚህ በፊት ቪዲዮ የእብኑ ተሚያን ደግሞ መጽሐፍ ጠቅሼ ዛሬ ሰርች ያለው እሱን ቼክ አለው። ክርስቲያኖች እንዴት ማድረግ እንዳለባችሁ እብኑ ተሚያ ሼክ አል ኢስላም የምትለው የተናገረው መግደል ሳይሆን ቀጥታ ሚን መሳደብ ሳይሆን እንዴት ክርስቲያኖችን አሰቃየተ እንደምገል ቪዲዮ ሰርች ያለው አኗር። ስለዚህ ቶፒኩ ያውራ ሽፍት ለማድረግ ሳይሆን ስላላህተ ነው የተጠየቀው።

ስለ ነቢዩን ሰለላሁ አለይሂ ወሰለም ብዙ ጊዜ አንተ አሁን ረሳማለሁኝ ስትናገር ምናምን ማለት ነው። ግን ስትናገረውን እያሰብክ ተናገር። እስልምናን አላወቀውም እስካሁን ገዳይ ነው ምናምን ምናምን ይሄ ላይ አይደለም። ነቢዩ ስለም ያስተምሩ ሰው ግደሉ እን ብሎ አይሉም። ወንድሜ ሙስሊም ካላችሁ ሁላችሁንም ወላሂ እተቂላ ብያቸዋል። ይሄ ለካ ሙስሊም አደለህም አንተ ራስህ። እኔ እኮ ሙስሊም መስለኝ ነው። እዚህ ሙስሊም ካላችሁ ብሎ ይሳደባል ገስ ላይ አብርሀኝ እንደተቀመጥ ከርሳው እንደ ሙስሊም ካላችሁ የምትለው ሰዎች እንዴት ነው የምታስቡት? ሁሴን ከአምስተኛ ክፍል ከፍ ያላችሁ ነው፣ እዚህ ቤት ስትገቡ ጭንቅላት ያላችሁ ነው ብዬ ያለኝ ምክንያቱም ኦቨር ስትባልጉ እናንተ የምታገስበት ቶሎሬት ማደርግበት አቅሙ አይኖረኝም። ታገሳችኋለሁ፣ ልሰማችሁ ፈቃደኛ ነኝ። አጉል ስትሳድ በተሳደብክ ቁጥር ግን እኔ ድንጋይ አይደለሁም ስሜት የሌለኝ አይደለሁም። አንድ ጠጠር ሰውረውር ወር ነው ቤታችሁን ከፍታችሁ ምትሰዱኝ። እንደዚህ ያለ እንደዚህ ያለ ብላችሁ ፕሮፓጋንዳ ምሰሩብኝ፣ አንድ ወር ነው በትንሹ ሰው አታልቅሱ። ቤቴ ገብታችሁ አሊያም አትግቡ። ቤቴ ውስጥ የምታውቀውን ትመልሳለህ። ተያያዥ ጥያቄ ካለ እኮ ይኸው እናንተ ጋርም አለ ብለ ማለት ትችላለ። ከዛ ውጭ ግን አታልቅሱ።